ስጋ ነው። በመንፈስማ ማ መቼም ሁሌም ያው ሁሌም ጠግበን እናድረው። በመንፈስ የሚጎልብን ነገር የለም። ሰላም ጤና ይስጥልኝ፣ የተወደዳቸው የመርሎታሚ ቤተሰቦች፣ ዛሬ የምገኘው ዲማ ቅዱስ ጊዮርጊስ ነው። ቦታው በጣም አስደማሚ ቦታ ነው። ታሪካዊ ቦታ ነው። የቤተክርስቲያን የጀርባ አጥንት ነው። የፍትሐ ነገሥት ሊቃውንት ያሉበት ሐዲሳት፣ በደንብ በደንብ ትምህርቱ በደንብ የሚሰጥበት ቦታ ነው። የፈውሱ ቦታም ነው ደግሞ ይህ ቦታ። እዚህ ቦታ መጥቶ ሰው በነፍስ በስጋው ነው ተፈውሶ የሚሄደው። ከሰባቱ ምሥጢራተ ቤተ ክርስቲያን አንዱ ምሥጢረ ቀንዲል የሚፈጸመው እዚህ ቤተ ክርስቲያን ነው። መርሎታ ሚንን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አሁን የምገኘው ዲማ ቅዱስ ጊዮርጊስ ነው። ዲማ ቅዱስ ጊዮርጊስ፣ ዲማ ቅዱስ ጊዮርጊስ አንድነት ገዳም ባለው ፈለገ ሊቃውንት ተማሪዎች መካከል አንዱ አንዳች አንድ ነኝ። ያው እዚው መማር ነኝ ዚዮን ያለሁት የምኖረውም እዚሁ ነው። እንግዲህ ተማሪ ነኝ። ምንድን ነው የሚማሩ መጽሐፍ ነው፣ መጽሐፍ ቤት ነው ያለው። ያው እንግዲህ ስንት ዓመት ሆኖ ከዚህ ከመጡ? ያው እንግዲህ ዓመት እየሞላኝ ነው። እኔ እንኳ በቅርብ ነው የገባሁት። እንግዲህ ያው የእንትኑ ተካፋይ ሆነናል። ያው ጉባኤ ቤቱ፣ አዎ ያው ለሚመጣው ለችግሩም፣ ለደስታውም፣ ለምኑም ያው እየእንትን እያለ ነው? እና እንዴት ነው የጉባኤ ቤት ህይወት? እንዴት ነው በተለይ የጉባኤ ህይወት? በጣም ፈለገ ማን ያሉኝ? ፈለገ ፈለገ ሊቃውንት የፈለገ ሊቃውንት ይባላል። ያው የጉባኤ ህይወት ጥሩ ነው እንግዲህ እንደ እግዚአብሔር ቸርነት ያው ጥሩ ነው። በጣም ደስ ይላል። ያው በጣም ፍቅር ነው። እግዚአብሔርን በደንብ ያሳውቃል። ያው ቦታው ደግሞ ታላቅ እንደ መሆኑ ከመሆኑ አንፃር ያው ጥሩ ነው። ይመቻል። ያው እንደ ፈለግ ነው። እኛ ባለት እንደ ስጋ የሚያስፈልገን ነገር ብዙ ነገር ቢኖርም ነገር ግን ያው በእግዚአብሔር ኃይል አለን፣ እንኖራለን። ምን የሚቸግር ነገር አለ? የሚቸግር ነገር አው ያው መቼም ከሞላ ጎደል ያው አለ። ያው እንግዲህ በተማሪ ቤት ግድ ነው። የሚቸግር የለም አይባልም። ዋናው የችግሩ እንትኑ ምንጩ እንደውም ጉባኤ ቤት ነው ያው ለስጋ ለስጋ ነው። በመንፈስማ መቼም ሁሌም ያው ሁሌም ጠግበን እናድረው በመንፈስ የሚጎልብን ነገር የለም። ከኛ አልፎ ያው ወደፊት ለትልቅ ቦታ ላይ ከዚህ ይወጡ ከዚህ አልፎ ለትልቅ ቦታ አገልግሎት የሚሰጡ ያው እንግዲህ በመንፈሳቸው በደንብ ቢጠግቡ ነውና ያው እንደ ትልቅ ደረጃ የሚደርስ ነው። በርግጣው ይሄ ይሄ ጉባኤ ቤት እነ የኔታ ሊቀ ሊቃውንት ስማ ኮነ እነ ስሙራ ላምራው እነ የኔታ ማይበለ ፈጠነ በጣም ብዙ ሊቃውንት የወጡበት ነው ይሄ ጉባኤ ቤት። እና ያው አብዛኛው በችግር ውስጥ አልፈው ነው። ግን አሁን በተለየ ሁኔታ በጣም በቃ በጣም ችግር የሚባለው እዚህ ጉባኤ ቤት ላይ ምንድን ነው ማለት አብነት በጣም ይቸግራችሁ። አብነት ትምህርት ቤቱ ላይ መንፈሳዊ ትምህርቱ እንዳለ ነው ይሰጣል። የጎደለ የለም። የሚያምር ሕንፃም አለ አይቸዋለሁ። አጋጣሚ እዚህ ጸበለ ቦታ ነው ያገኘው ትርሱ በእርግጥ ምንድ በዋናነት ግን ምንድ በዋናነት አሁን እርግጥ የአብነት ትምህርት ቤት ያው ሁሉም ትልቅ ቦታ የምናያቸው ተቸግረው በጣም በችግር ሁኔታ ነው አልፈው የደረሱ። አንደኛ የማነረሰው ነገር ትልቁ ነገር ይሄ ችግራችን ለወደፊት ለነገው ተስፋ ሰንቀን ነው የምንሄድ፣ ግን እንደ ዘመኑ ስናየው በጣም አስቸጋሪ ነው። ይህ ዘመን ሰው ወጣ ብሎ ሲያዩት ያው በብዙ አይነት ሁኔታ እየሄደ ነው። ያው እንደ ዓለሙ መሆን አንችልም፣ መሆንም አንፈልግም። ነገር ግን በሚገባ የተወሰነ እኛ የሚያስፈልገን ነገር ለማግኘት ከባድ ነው። ያው ቢያንስ እንኳ በአግባቡ እንደው ስጋችንን መቼም ሰውካ የተወሰነ መጠለያ ምግብ የሚጠጣ ካላገኘ ለመስራትም ለማንበብም ለማጽናትም ትልቅ ደረጃ ለመድረስም ያው ስለማይቻል ቢያንስ የሚበላ ነገር ያው በአንዳንድ ወንድሞች እንዲሁ በሚያደርጉት በጎ አድራጎት የተወሰነ ቋሚ ያልሆነ ነገር ነው። የሆነ ሰዓት መጡ፣ የሆነ ሰዓት ያልቃል እና ያው ከዛ አንጻር ስለሆነ ያችንም አንድ ዚህ ክባውን በቀን አንዴ ነው የምናገኘው። ያችም ያው ያረባችን ጀራናት ፍዩሏት ገደል የምትገባ ያችን በልተን ያው ማታ ላይ ራት እንደምንም ብለን እንቀምሳለን። ያው ዞሮ ዞሮ የተጋድሎ ኑሮ ነው፣ በዚህም ይገለጻል። ያው መጠለያ ልብስ ያስፈልጋል። ያው ቤት እንዳያችሁት ጉባኤ ቤቱ ያምራል፣ ያው አልጋም አለ። በአንድ ቤት ውስጥ ስምንት ተማሪ ነው የሚኖረው። ያ ሙቀት ሲሆን በጣም አስቸጋሪ ነው እንዳለ ሆኖ ግን ያ ያ አልጎዳንም ነበረ። ግን ቢያንስ እለት እለት ምን ኖራት እቺ ከእጅ ወዳፍ ምንላት ነገር ያን ያል አስተማማኝ ስላልሆነ ያው በዚህ በዚህ መልኩ የስክርቶ የወረቀት የሳሙና ማለት ነው። አው የሳሙና የወረቀት ብዙ ነገር አለ። ልብስም እንዲህ ውጥረት አለ። መጻሕፍትም እንደፈለግን ለማግኘት ይከብዳል። ዋ ራሱ ታነሳነሰ በጣም ዋ እዚያ ውድ ነው። እና ይሄን ለማግኘት ራሱ በጣም ከባድ ነው በጣም ከባድ ነው። ግን ያው እንደ እግዚአብሔር ቸርነት ትንሿን እያበረከተልን እንኖራለን። እንግዲህ ያው የተገናኘ ነው ድንገት ከመሆኑ አንጻር አሁን ሙሉ የጉባኤ ቤቱን ችግር እንኳን ብዙ እርስዎም እያስረዱኝ አይመስለኝም። ጉባኤ ቤቱ ላይ በደንብ ተቀጣጥረን ምንነጋገር ይሆናል በደንብ አድርገን በተለይ ለውጭ ላሉ ኦርትሪክሳያን ከዚህ ከዲማ ውጭ ላሉ ኦርትሪክሳያን የምናስረዳበት መንገድ ይኖራል አው ይኖራል። አባቶችን ቀረብ ብላችሁ ያው በከኛ ይልቅ ደግሞ እነሱ በደንብ ጠይቋቸው ያለውን ችግሩን ስለኖሩበትም አብሮ ስላደገ ያው ከነሱ ከኛ የበለጠን ከነሱ በደንብ መረዳት ይቻላል። በጣም አመሰግናለሁ።